ታይቻለው ይቻለሁ ቀጥ ይቅርታ አለሁ ቅርታ ጠይቄ ስትባል አልጠይቅም ብላለች። ስትለኝ ደግሞ እናቷንም አባቷንም አጎቷንም ጭምር ሰደብኳት። ምን ታመጣለች? እንኳን እሷ ጳጳሱን ሰድቢያቸዋለሁ። ነው ተሰድባለ ምን አባቷ ታመጣለች? ጅብ ዘንጡ በዚህ ፊቷ የናዝሬትን ዝንጀሮች ነው የምታስታውሰኝ። ሰት በዚህ ፊትሽ አታፍርም? ከእኔ ጋር ስትወዳደሪ እስክሪን ቲቪ አሁንማ ገዝተሻል። መከራሽ

ትናለ እጅብ ዘንጡ እኛ ኮ ሚስጥርሽን ከአባትሽ ጋር ያለሽን ኤቭሪቲንግ ሚስጥር አምተውልሻል። ጎ የጉራጌ ልጆች ዋጋሽን ሲሰጡሽ ስትስተካከያለሽ። እኔ ምን አገባኝ? ጉራጌ ከያዘ አይለቅም። ለምን አይዘቀዝቁሽ? የኔም ፎቶ ዘቅዘቀዋል። የልጆቼን ለመጀመሪያ ጊዜ ልጆቼን ፎቶ የዘቀዘቀው አማራ ልጅ አይደለም የጉራጌ ልጆች ናቸው። ለዛው ምንም አልነካቸው። የአዲስ አበባ እንቅስቃሴ መጥቶ ስለ አዲስ አበባ ታቃላችሁ ኔ በአዲስ አባነቴ ማልደራደርበት ነው። የአዲስ አባ ልጅ ሰው ገሎ ቤቴ ደብቅ የሚሉኝ የምደብቅ ሴት ነኝ። በአዲስ አባነቴ አልደራደርም። እግዚአብሔርን የአዲስ አባ ልጅ እዚህ ለንደን ላይ ሰው ገሎ ደብቅ የሚለኝ ቤቴ ደብቅ ያስቀምጠዋለሁ። መብርሃን ምስክሬ ነው። በአዲስ አባ ልጅ ዱርዬም ሆነ ሀብታሙ ምንም ይሁን ለምን ሙልጭ ያለ ዱርዬ የሆነም አዲስ አባ ከተወለደ እሞትላቸዋለሁ። ያውቃሉ እዚህ አዲስ አበባ ልጆች የአዲስ አበባን ቅንቃሬ ማድረግ አለብን አሉ። ኦኬ፣ ሚዲያሽን እንፈልጋለን። ሮሚዬ ስንት ቀን ደስ እንዳላችሁ። በቃ እኔ ደግሞ የዛኔ የጦፋ የክልል ጥያቄ ላይ ነኝ፣ የጉራጌ ክልል ጥያቄ። ኦኬ፣ ሶስት ቀን ለአዲስ አበባ ልጆች፣ ሶስት ቀን ለጉራጌ ክልል ጥያቄ እናደርጋለን፣ አንድ ቀን እሑድ እንቀልድበታለን ምናምን ብዬ ነው ያልኳቸው። ከዛ በውስጥ የምታናግረኝ ፍሬንዴ ነበረች። ጤነኛ ችግ መታ ስሟን አልጠራ መታ ሮማን አለች ትግል ላይ ይቻታላቅ ፌስቡክ ላይ እናቃት፣ እዚህ ቲክቶክ ላይ ያገኘዋት። በእርግጥ እግዚአብሔር ይቅር ይበለኝ ለጉራጌ ጥሩ ነገር ሰርታለች ብዬ ነው የማምነው። ጉራጌን ለማንቃት ከኔ የተሻለ ስለ ጉራጌ እውቀት አላት፣ እዛም ስለተወለደች መታ ሮማን ለአዲስ አበባ ልጆች ድምፅ የምትሆኝ ከሆነ እኛ ጉራጌዎች ለአዲስ አበባ የተለየ ምንም ልንሆን አንችልም። ስለዚህ የክልሉን ጥያቄ ለእኛ ተይውና በቃ በአዲስ አበባነትሽ መቆም ትችያለሽ አለችኝ። ልስን አልኳት። ጉራጌነቴ ከአዲስ አበባነቴ አይጋጭብኝም። የጉራጌ መብት ጥያቄ ማስከበር እና የአዲስ አበባ መብት ማስከበር ለእኔ አይጋጭብኝም። በተራርጋለሁ ነው ያልኩሽ። አንቺ ማን ነሽ? እኔ ለጉራጌል ትልቅ ጥያቄ ስጠይቅ እኔ ስለ ጉራጌ ስንት ነገር ሳደርግ ጉራጌ ግሩፕ ውስጥ አንድ ቦታ አይቼሽ አላውቅም። እዚህ ሚዲያ ላይ ማን ስለሆንሽ ነው የጉራጌ ለኛ ትሄደን የአዲስ አበባ ና ዥየ ማለት መብት ተሰጠሽ? እናንተ የተወለዳችሁት ገጠር ነው እኔ አዲስ አበባ ነው። እንደ አዲስ አበባ ልጅም ደግሞ ጉራጌ ደግሞ በተለየ እንደኔ የአዲስ አበባ ጉዳይ ያገባዋል ቢኮዝ የትኛውን በዓል ተከብሮ ኦሮሞ በዓል ሊያከብር ሄዶ አዲስ አባ ጭራለች የሚል ዘፈን አልሰማንም። አማራ በዓል ሊያከብር ሄዶ ጭራል አልሰማንም። ጉራጌ መስቀል ሊያከብር ሲሄድ አዲስ አባ ጭር ትላለች። ሁሉም ብሄር ብሄረሰብ መስክሯል። አረፋ ጉራጌ ሊያከብር ሲሄድ አዲስ አባ ጭር ትላለች። ስለዚህ ጉራጌ ያላገባው ማል ያገባው ነው። ማን ያገባው? ስለዚህ እንደ ጉራጌ የሚያገባኛል፣ እንደ አዲስ አበባ የሚያገባናል። ስለዚህ የአዲስ አበባ ጉዳይ ወጥሬ መናገር አለብኝ። ሰከንድሊ ደግሞ ስለ ጉራጌ ዘሴም ታይም ወይንም ዋን አወር ስለ አዲስ አበባ ዋን አወር ስለ ጉራጌ እያለ እንወያያለን። አንቺ እኔም ይሰማኛል፣ ያልተሰማሽ የአንቺ እትብት የተቀበረው ጉራጌ ሀገር ኮባ ውስጥ ኮባ ያልኩት ጓሮ የጉራጌ ጓሮ ያለው ኮባ ነው፣ ሌላ የለም። እኔ ደግሞ የተቀበረው ትብቴ አዲስ አበባ ኮልፌ ኖ መሳለሚያ ውስጥ ነው። ሶ ስለ አዲስ አበባ ያገባኛል ብዬ ብገተር ስለሚያገባኝ ነው። ይቺ የተከራከረኝ ልጅ የተወለደችው ገጠር ነው። ስለዚህ እውነትም የሚያሳስባት የጉራጌነቷ ነው እንጂ ነገ እኔ አዲስ አበባ ተወልጄ አንድ ነገር ቢመጣ ገጠር እጄ መኖር አንደኛ ጉራግኛ ፐርፌክት አይደለውም፣ ሁለተኛም አዲስ አበባ ተወልደ ገጠር መኖር ለእኛ ለአዲስ አበባ ልጅ ይከብተናል። እሷ መግቢያ ያላት እኔ መግቢያ የለኝም፣ ስለዚህ አዲስ አበባን ማስከበር መብታለኝ። እንደ ኮባ ውስጥ ትብታችን ትይናለሽ። ኔን እናትና አባት ገጠር ተወልደው ገጠር እጄ ኮባ ስር ማነው ኮባ ጓሮ ኮባ ነው ያለው ኮባ ውስጥ ማለቴ ምን ያናድዳቸዋል? እኔ ገጠር ልጅ እንደውም እዛ ብወለድ ደስታዬ ነው። ቤተሰቦች ይፈራሁን ምን አባት ለምን እንደዚህ ብላይ ሰድቦ ለተሳዳቢ ሰተሽናል ብለው የልጆችን ፎቶ የኔን ዘግዝገው ረገጡኝ፣ እኔም ረገጥኳቸው። ከዛ እነሱም ትቢተኛ እኔም ትቢተኛ። እግዚአብሔር ምስክሬ ነው። ከወልቂጤ ጉራጌ አባቶ ይደውለው ሮማን፣ ጦስሽ ይህን ነገር አቁሚ፣ በቃ ተያቸው አንቺም እንደተናገርሽ እናውቃለን። ደግሞ የሰደብኳቸው በዚህ ትክቶክ ላይ ያላችሁ ብዬ ነው። እነሱ ሙሉ ጉራጌ ሮማን ሰደበኝ ግዶ ግዶ አሉ አቀሳሰሉኝ፣ ከጉራጌ ጋር ያቃሉ። ዋናዎቹ ግን በቃ ጦስሽ ለእኛ ቤት ሲሉኝ፣ ዋና የሰደቡኝ ጋ ገብቼ በቃ ትቼዋለሁ። እናንተ ናችሁ ጎበዝ። እንኳን ጉራጌነታችሁ ተቆርቆራችሁ ፎቴን ዘቅዝቃችሁ ሰደባችሁ። የልጅን ግን ብልግና ነው። እኔ ነኝ የሰደብኳችሁ፣ ለምን ልጆቼ ጋር ሶኬ ችግር የለም። እናንተ ስለዘቀዘቃችሁ ልጆች ምንም አይሆኑም። እኔ ኖርማሊ ልጅ ተዘቀዘቀ ብዬ አልናደድም። ቢኮዝ ልጆች አጠገቤ ናቸው። ስለተዘቀዘቁ አይነስራቸው ምንም ሴት ሳይሰጠኝም ፎቶ ተዘቀዘቀ ሆነ ለመናገር አስቃውኝ ይመቻችሁን ያልኳቸው ሶ እኔን የዘቀዘቀ ጉራጌ ይችን ጅብ ዘንጦ አንድ ቀን ለጉራጌ ወፍ ያልሰራች ጉራጌን በዚህ በኩል ተናገርሻል ይቅርታ ጠይቅ ስትባል የሚካለች ዘቅዝቀው ወቀጧት እኔ ምን አገባኝ ታዲያ እኔ ተይ ይሄን አታድጊ ያልኳት ጉራጌን ይቅርታ ከምጠይቅ ቲክቶክ ቢቀር ይሻላል አለች ኦኬ የጉራጌ ልጆች ደግሞ ይቅርታ ካልጠየቅን አንለቅሽም ብለው ፎቶዋን የራሷን የልጆቿን ጫት እየቃመች የባሏና የልጇ ሲጋራ ሲያጨሱ ሚዋና ባሏ ዘቅዝቀው ወቀጧት እኔን ደግሞ እኔ የሚያስቀኝ ራሴ በራሴ ቡድጂ እኔ ጠዋት ስነሳ አቢባን የሰደብኳት አይቼ ትክክል አይደለም ብዬ ለጳጳሱ እንኳን አላርኩም። ከደነቀጥኩም ጳጳሱን የሰደብኳቸው እውነት ለመናገር አስደንግጦኛል። ዊግ አላረኩም። ስለዚህ ያለኝ እድል አስዲስ ሰው ደስ እንዲሉ መዳሪት ውጭ ነው፣ አልኩላችሁ ራሴ ባልኩት እኔ ላይ ሙድ ልትይዙ ማን አባ ነው የሚሰማ ለናደርክ አንተ ደግሞ በስድስት ወር ባንዲራው ሴት የደምትለኝ ባንዲራውማ፣ እድሜ ለቲክቶክ ሰገጤ እኛ ያረግሽልን ባንዲራውን የታረግሽው አረክሹ ባንዲራውን እንዴት ታውልቂ ያለሽ ብለው ልክ እነሱ በእነሱ ትእዛዝ እንዳረኩት በእነሱ ትእዛዝ እንደምኖር ባንዲራውን ለምን አውለቅሽ ብለው ሲጋተቱኝ አላረገውም አልኳቸው። ጥፍሬም ለመጀመሪያ ጊዜ ከአስራ ምናምን ዓመት በኋላ ቀይ የተቀባው እለኛ ነኝ። እኔ አንድ ሰው አላግባብ በገዛ እጄ ላረኩት። እነሱ ማያረጉትን ማንም ወንድ የተባለ ጀግና ነኝ የሚል ሰገጤ ኢትዮጵያ ሲገባ ማያረገውን ባንዲራይን አርጌ ነው የገባሁት። አውልቂ የሚያለኝ የለም አላውለኩትም። ነገር ግን እናቴ ወለደችኝ፣ እናቴ ኢትዮጵያ ውስጥ የሚፈጠረውን ነገር ስለሚያው፣ አንቺን ነው የምሰማው ብለው ባንዲራውን አውልቂ የማያቅሰው መንገድ ላይ አግኝቶ ሊጣላት ይችላል ታውልቅ ማየ ብለው አሏት። እናቴ መታ ስትነግረኝ ኦፍኮርስ በህይወት እያለሁ ለእናቴ ክብር አለኝ። የእናቴን ትዕዛዝ እስከመጨረሻውም እሰማለሁ። ኦኬ እናቴ፣ አንቺ ከደበረሽ ደምን እኔ አላቅም። ለካቦ ሰው ኢትዮጵያ ስገባ ተጨንቋል። እንደነገርኳችሁ እዚህ የአዲስ አበባ ልጅ ነኝ የሚባሉ ቢጫ ፕሮፋይል አድርገው የሚሄዱ የኔ ቤተሰብ በር ላይ የመሳለሚያ ልጅ ነኝ። አሁን አይቻት አላቅም። የመሳለሚያ ልጅ ነኝ የምትባል በውስጥ መታ፣ እውነት አንቺ አዲስ አበባ ከገባሽ ከቤተሰቦችሽ አንድ መንበር እንገላለን። ቃል በቃል እስክሪንሾት አድርጌው ስለማመጣው ነው የምነግራችሁ። ማንን ማነሽ አንቺ? ማን ስለሆንሽ እኔ እኮ እንዲህ የሚናገሩት እንደ ሴት እንደ ወንድ ወንድ ሆነው ቢሆን ሰልፍ ሲወጡ ኮፍያና ማስክ አድርገው? ኢትዮጵያ እየሄዱ እየመጡ ሳይናገሩ ሄደው ሳይናገሩ ይመጣና ፎቶ ቀስ ብሎ የሚፖስት ሽንታም፣ እኔን ሊያስፈራራኝ ሲሞክር በጣም ያስቃል። ምን አባሽ ያገባሻል? እኔ ኢትዮጵያ ቢሄድ ኦ፣ ኢትዮጵያ ይቅርታ የጠየቅሽው ኢትዮጵያ ምናምን እንዴ? እንደውም ብንዴት ነው የሄድኩት። በዚህ ልኩ የመጀመሪያ ካስታወሳችሁ እንደተናገርኩ ሮማን አዲሱ ዓመት ልትገባ ነው ይቅርታ የጠየቀችው ሲሉ፣ እኔ ፍላጎትም ሀሳቡም አልነበረኝ። ልገባ ነው አሉ። እኔ ደግሞ ላቃጥላቸው፣ የድሮ ኢትዮጵያ ገብቼ የተነሳት ፎቶ ፖሰትኩኝ ገባች ገባች ተባባሉ። ቢያዩ ወፌ ለምን እዚያው ነኝ እመጣለሁ። ከዛ እኔ ኢትዮጵያ ትግቢ፣ ኢትዮጵያ ቅሪ ሂጂ የሚለኝ ማን አባቱ ማን አባቱ አለ። ከዛ ስሱን አልሰማም፣ ሂጂ ከዚህ በእናትሽ ምናምን ስላት፣ በቅርብ ጊዜ ቤተሰቦችሽ አንዱ ሲሞቱ እናሳይሻለን፣ ተጠንቀቂ፣ በቅርብ በእናትሽ ላይ የሚደርሰው ቃል በቃል ይህንን መሳለሚያ የምትባል የአዲስ አበባ ቢጫ ፕሮፋይል ያደረገች መታለች፣ በውስጥ የዛኔኔ ጀግና ደንቅሻለሁ እውነትም አንቺ የመሳለሚያ ልጅ ነሽ፣ አደንቅሻለሁ አንዱ አልኳት። ከዛ ስጌሰዋት ሊያስፈራሩ እኛ ቤት ይህንን የአዲስ አበባ አርማ ያለው ሮማን ኢትዮጵያ እረስችዋለሁ። ሮማን ኢትዮጵያ ከመጣች ምንድነው፣ ምን እናረጋለን? ከቤተሰቦቻችሁ አንዱ አታክ እናረጋለን ምናምን የሚል ደብዳቤ እኛ ቤት በር ላይ ወደ ሀያ አምስት ወረቀት ነው ምናምን በተኑ። ሶ ማይ እንዳሰማ ወንድሞችና የፊት ለፊት ያለ የኛ እንትን ነው ያገኘው የኛ ጎረቤት ከወንድሜ ጋር ይመካከራሉ። ከዛ መጥተው ለእኔ ያሳወቀኝ ማለት ነው። ማስ እዚ ያሉ እኔ የሚከታተሉ ሽንታም እነሱ ናቸው። ዝም በላቸው ምናምን ኖ እኛ ኢንፎርም ማድረግ አለብን ለምትፈልጉት ሰው አድርጎ አልኳቸው። ከዛ እኔ ሚዲያ ላይ የማቀው የተከበረልኝ ስላለ ለእሱ ጽሁፉንም ምኑንም ሰጠሁት። እንደውም ነጩ ነጩን ለመናገር ጌሬን ቤት የሚያውቀው ፍቅሪዝም ነው ብለው ስላሰቡ ፍቅሪዝምን ሸቢ ያስገቡት። ፍቅሪዝም ላይሆን ይችላል ስል መጠየቅ አለበት። ከዛ የሰፈሬ ልጆች ግን እንዳትነኳ አልኩ። እግዚአብሔር እንዳለ ተለቃቅመው ይህንን አድርጉ ተብለው ያደረጉት ማን እንደሆኑ እንዳለ እዛ አካባቢ የሚቀመጡት ነ አንዳቸውንም እንዳትነኳቸው ፕሊስ አልኳቸው ግን ቼክ መደረግ ያለበት እንዴት ሊሆን ቻለ? ቼክ አድርጉ አልኳቸው። ከዛ አሁን እንደ ጤነኛ ሰው ሮማን ይቅርታ ትጠይቀን የአዲስ አበባን ልጆች አስቀይማለች። ማለች ሄደባክ እኔ ማውጣት ነበረብኝ የእናንተን ወንጀልና ወሬ ሴት ልጅ እዚህ ቁጭ ብላችሁ ልጆች ህፃናቶች እየዘቀዘቃችሁ የምትሳደቡ የእኔንም አባት ዘቅዝቋል። ችግር የለም እኔ እባክህ፣ በምን አባቱ መስፈርት ነው የኔን ልጅ ዘቅዝቆ እኔ ቅርታ የምጠይቀው? ቴንቲፎር አውር ሳይቦላ ቆርታ ትጠይቅ። የስጋ ሌባ ማንነት እንኳን ምንም ነገር የሌለ ጅብ ዘንጡ፣ በርሜል በርሜል ፊት የመሰላችሁ ዱቄቶች፣ የሙልጌታ ቢረዳ ነፃ ልጅ ዘቅዝቀ ሀይሌን የሀያ ሁለት ልጅ ፎቶ ጋ ያልክ ጋ ያልክ እኔ ቤት ውስጥ ጋልሳድባ አባር ያለው አሁን ከኔ ጋ መጣ። የተጣላሁት ለንደን ካሉ የአዲስ አበባ ልጆች ጋር ነው። ለምን እንደተጣላሁ እነሱ ያውቁ። ኢሞሽናል ሆኜ ምንም ተሳድቤ ከሆነ ደግ አደረኩ። እንኳን እናንተን ጳጳሰድብ ያለው ኢሞሽናል ሰውን ምንም ልናገር እችላለሁ። ግን በምክንያት ነው የተናገርኩት። እዚህ መተ ከእኔ የተሻለ ለአዲስ አበባ ሳታደርግ እኔ መናገር ሞራ ሌላችሁም የሚያያችሁ አስር ሰው የምጮት እንደ ቁራ ብቻችሁን ነው። ስለዚህ አልሰማችሁ። አንተ ወራዳ ሌባ፣ ከደቡብ ሱዳን ጀምረ እስከዚህ ስትሰርቄ ደረስክ። ሊቢያ ላይ ገብተው ሊቢያ ላይ ገብተው የተቀመጡበት ሁላችሁ ሙስሊም ናችሁ ሲባሉ አልሐምዱሊላህ አለ ፈርቶ ያ ሁሉ ሙስሊሙ ራሱ ገና ሳይነሳ ፈርታ አልሐምዱሊላህ ያልክ ሰገጤን አንተን ልፈር አልችልም ሽንታም ቤት ውስጥ ማትወጣ ቁጭ ብለ የምትል ቤት ውስጥ ፈርታ ማትወጣ ወተ በማታ ሱፐር ማርኬት ብትገባ ስትወጣ ቢጮ ሴኩሪቲ ሲፈትሽ ጌስዋት ምን ተገኘ ብብት ውስጥ ሁለት ኪሎ ስጋ አፈር ብላ?